መጽሐፈ ነገሥት ቀዳማዊ ምዕራፍ አንድ ንጉሡ ዳዊትም ሸመገለ ዕድሜውም በዛ፤ ልብስም ደረቡለት፥ ነገር ግን አይሞቀውም ነበር። ባሪያዎቹም፦ ለጌታችን ለንጉሡ ድንግል ትፈለጋለች፤ በንጉሡም ፊት ቆማ ታገልግለው፥ በጌታችንም በንጉሡ ብብት ተኝታ ታሙቀው አሉት። በእስራኤልም አገር ሁሉ የተዋበች ቈንጆ ፈለጉ፤ ሱነማይቱን አቢሳንም አገኙ፣ ወደ ንጉሡም ይዘዋት መጡ። ቈንጆይቱም እጅግ ውብ ነበረች። ንጉሡንም ትረዳውና ታገለግለው ነበር፣ ንጉሡ ግን አያውቃትም ነበር። ያጊትም ልጅ አዶንያስ ንጉሥ ሆናለሁ ብሎ ተነሣ፤ ሰረገሎችንና ፈረሰኞችን በፊቱም የሚሮጡ አምሳ ሰዎች አዘጋጀ። አባቱም ከቶ በሕይወቱ ሳለ እንዲህ ለምን ታደርጋለህ ብሎ አልተቈጣውም ነበር። እርሱ ደግሞ እጅግ ያማረ ሰው ነበር፤ ከአቢሴሎምም በኋላ ተወልዶ ነበር። ሴራውም ከጽሩያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበረ፤ እነርሱም አዶንያስን ተከትለው ይረዱት ነበር። ነገር ግን ካህኑ ሳዶቅና የዮዳሄ ልጅ በናያስ፣ ነቢዩም ናታን፣ ሳሚም፣ ሬሲም፣ የዳዊትም ኃያላን ከአዶንያስ ጋር አልነበሩ። አዶንያስም በጎችንና በሬዎችን ፍሪዳዎችንም ባይንሮጌል አጠገብ ባለችው በዞሄሌት ድንጋይ ዘንድ ሰዋ። የንጉሡንም ልጆች ወንድሞቹን ሁሉ፣ የንጉሡንም ባሪያዎች የይሁዳን ሰዎች ሁሉ ጠራ። ነገር ግን ነቢዩን ናታንን በናያስንም ኃያላኑንም ወንድሙንም ሰሎሞንን አልጠራም። ናታንም የሰሎሞንን እናት ቤርሳቤህን እንዲህ ብሎ ተናገራት፦ ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደ ነገሠ አልሰማሽምን? አሁንም ነይ የልጅሽን የሰሎሞንን ነፍስና የአንቺን ነፍስ እንድታድኝ ይመክርሻለሁ። ሄደሽ ወደ ንጉሡ ወደ ዳዊት ግቢና፣ ጌታዬ ንጉሥ ሆይ፣ ለእኔ ለባሪያህ ልጅሽ ሰሎሞን ከእኔ በኋላ ይነግሣል በዙፋኔም ይቀመጣል ብለህ አልማልክልኝምን? ስለ ምን አዶንያስ ይነግሣል በዪው። እነሆ አንቺ በዚያ ለንጉሡ ስትነግሪ፣ እኔ ከአንቺ በኋላ እገባለሁ፣ ቃልሽንም አጸናለሁ። ቤርሳቤህም ወደ ንጉሡ ወደ እልፍኝ ገባች። ንጉሡም እጅግ ሸምግሎ ነበር፤ ሱነ ማይቱም አቢሳ ታገለግለው ነበር። ቤርሳቤህም አጎንብሳ ለንጉሡ እጅ ነሣች። ንጉሡም ምን ትፈልጊያለሽ? አለ። እርሷም አለችው፦ ጌታዬ ሆይ አንተ ለባርያህ ልጅሽ ሰሎሞን ከኔ በኋላ ይነግሣል በዙፋኔም ይቀመጣል ብለህ በአምላክህ በእግዚአብሔር ምለህልኛል። አሁንም እነሆ አዶንያስ መንገሱ ነው፤ አንተም ጌታዬ ንጉሥ ይህን አታውቅም። እርሱም ብዙ በሬዎችንና ፍሪዳዎችን በጎችንም ሰውተዋል፤ የንጉሡንም ልጆች ሁሉ፣ ካህኑንም አብያታርን፣ የሰራዊቱንም አለቃ ኢዮአብን ጠርቷል። ጠርቶአል ባሪያህን ስልሞንን ግን አልጠራው። አሁንም ጌታዬ ንጉሥ ሆይ ካንተ በኋላ በጌታዬ በንጉሥ ዙፋን ላይ የሚቀመጠውን ትነግራቸው ዘንድ የእስራኤል ሁሉ ዐይን ይመለከትሃል። ይህ ባይሆን ጌታዬ ከአባቶችህ ጋር ባንቀላፋህ ጊዜ እኔና ልጄ ሰሎሞን እንደ ኀጢአተኞች እንቈጠራለን። እነሆም ለንጉሡ ስትናገር ነቢዩ ናታን ገባ። ለንጉሡም እነሆ ነቢዩ ናታን መጥቶአል ብለው ነገሩት። እርሱም ወደ ንጉሡ ፊት በገባ ጊዜ በግንባሩ በምድር ላይ ተደፍቶ ለንጉሡ እጅ ነሣ። ናታንም አለ፦ ጌታዬ ንጉሥ ሆይ አንተ ከኔ በኋላ አዶንያስ ይነግሣል በዙፋኔም ላይ ይቀመጣል ብለሃልን? እርሱ ዛሬ ወርዶ ብዙ በሬዎችን እና ፍሪዳዎችን፣ በጎችንም ሰውተዋል። የንጉሡንም ልጆች ሁሉ፣ የሰራዊትንም አለቃ ኢዮአብን፣ ካህኑንም አብያታርን ጠርቶአል። እነሆም በፊቱ እየበሉና እየጠጡ አዶንያስ ሺህ ዓመት ይንገሥ ይላሉ። ነገር ግን እኔን ባርያህን ካህኑንም ሳዶቅን የዮዳሄንም ልጅ በናያስን ባሪያህንም ሰሎሞንን አልጠራም። በውኑ ይህ ነገር ከጌታዬ ከንጉሡ የተደረገ ነውን? ለባሪያህም ካንተ በኋላ በጌታዬ በንጉሡ ዙፋን ላይ የሚቀመጠውን አልነገርክምን? ንጉሡም ዳዊት ቤርሳቤህን ጥሩልኝ ብሎ መለሰ። ወደ ንጉሡም ገባች፣ በንጉሡም ፊት ቆመች። ንጉሡም ነፍሴን ከመከራ ሁሉ ያዳነኝ ሕያው እግዚአብሔርን በእውነት ልጅሽ ሰለሞን ከእኔ በኋላ ይነግሣል፣ በእኔም ፈንታ በዙፋኔ ላይ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር እንደ ማልኩልሽ እንዲሁ ዛሬ በእውነት አደርጋለሁ ብሎ ማለ። ቤርሳቤህም በግንባሯ በምድር ላይ ተደፍታ ለንጉሡ እጅ ነሣችና፣ ጌታዬ ንጉሥ ዳዊት ለዘላለም በሕይወት ይኑር አለች። ንጉሡም ዳዊት ካህኑን ሳዶቅንና ነቢዩን ናታንን የዮዳሄንም ልጅ በናያስን ጥሩልኝ አለ። ወደ ንጉሡም ፊት ገቡ። ንጉሡም አላቸው፦ የጌታችሁን ባሪያዎች ይዛችሁ ሂዱ፤ ልጄንም ሶሎሞንን በበቅሎዬ ላይ አስቀምጡት፤ ወደ ጊዮንም አውርዱት፤ በዚያም ካህኑ ሳዶቅና ነቢዩ ናታን በእስራኤል ላይ ንጉሥ አድርገው ይቅቡት። ቀንደ መለከትም ነፍታችሁ፣ ሰሎሞን ሺህ ዓመት ይንገስ በሉ። በኋላውም ተከትላችሁ ውጡ። እርሱም መጥቶ በዙፋኔ ላይ ይቀመጥ፣ በእኔም ፈንታ ይንገስ። በእስራኤልና በይሁዳም ላይ አለቃ ይሆን ዘንድ አዝዣለሁ። የዮዳሄም ልጅ በናያስ መልሶ ለንጉሡ አለ፦ ያበጅ ያድርግ፣ የጌታዬ የንጉሥ አምላክ ይህን ይናገር እግዚአብሔር ከጌታዬ ከንጉሥ ጋር እንደነበረ እንዲሁ ከሰሎሞን ጋር ይሁን፣ ዙፋኑንም ከጌታዬ ከንጉሡ ዳዊት ዙፋን የበለጠ ያድርግ። ካህኑም ሳዶቅና ነቢዩ ናታን የዮዳሄም ልጅ በናያስ ከሊታውያንና ፈሊታውያንም ወረዱ። ሰሎሞንንም በንጉሡ በዳዊት በቅሎ ላይ አስቀምጠው ወደ ግዮን አመጡት። ካህኑም ሳዶቅ ከድንኳኑ የቅብአቱን ቀንድ ወስዶ ሰሎሞንን ቀባ። ቀንደ መለከትም ነፉ። ሕዝቡም ሁሉ ሰሎሞን ሺህ ዓመት ይንገሥ አሉ። ሕዝቡም ሁሉ እርሱን ተከትለው ወጡ። ሕዝቡም ዘፈን ይዘፍኑ ነበረ፤ በታላቅ ደስታ ደስ አላቸው፤ ከጩኸታቸውም የተነሣ ምድር ተናወጠች። አዶንያስና እርሱም የጠራቸው ሁሉ መብሉና መጠጡ ተፈጽመው ሳለ ሰሙ። ኢዮአብም የቀንደ መለከት ድምፅ በሰማ ጊዜ ይህ በከተማ ውስጥ ያለ የሽብር ድምጽ ምንድን ነው አለ። እርሱም ይህን ሲናገር የካህኑ የአብያታር ልጅ ዮናታን ወጣ። አዶንያስም አንተ መልካም ሰው ነህና መልካም ታወራልናለህና ግባ አለ። ዮናታንም ለአዶንያስ እንዲህ ብሎ መለሰ። በእውነት ጌታችን ንጉሡ ዳዊት ሰሎሞንን አነገሠው። ንጉሡም ከእርሱ ጋር ካህኑን ሳዶቅንና ነቢዩን ናታንን የዮዳሄንም ልጅ በናያስን ከሊታውያንንና ፈሊታውያንንም ሰደደ። በንጉሡም በቅሎ ላይ አስቀመጡት፤ ካህኑም ሳዶቅና ነቢዩ ናታን በጊዮን ንጉሥ አድርገው ቀቡት። ከዚያም ደስ ብሏቸው ወጡ፤ ከተማይቱም አስተጋባች። የሰማችሁትም ድምፅ ይህ ነው። ደግሞም ሰለሞን በመንግሥቱ ዙፋን ላይ ተቀምጧል። የንጉሡም ባሪያዎች ገብተው እግዚአብሔር የሰለሞንን ስም ከስምህ ዙፋኑንም ከዙፋንህ የበለጠ ያድርግ ብለው ጌታችንን ንጉሡን ዳዊትን ባረኩ። ንጉሡም ባልጋው ላይ ሆኖ ሰገደ። ንጉሡም ደግሞ ዐይኔ እያየ ዛሬ በዙፋኔ ላይ የሚቀመጠውን የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ። አዶንያስም የጠራቸው ሁሉ ፈሩ፤ ተነሥተውም እያንዳንዳቸው በየመንገዳቸው ሄዱ። አዶንያስም ሰሎሞንን ፈራ። ተነሥቶም ሄደ፣ የመሠዊያውንም ቀንድ ያዘ። ለሰለሞንም እነሆ አዶንያስ ንጉሡን ሰለሞንን ፈርቶ ንጉሡ ሰለሞን ባሪያውን በሰይፍ እንዳይገድለኝ ዛሬ ይማልልኝ ብሎ የመሠዊያውን ቀንድ ይዘዋል፣ አሉት። ሰለሞንም እርሱ አካሄዱን ያሳመረ እንደሆነ ከእርሱ አንዲት ጠጉር እንኳ በምድር ላይ አትወድቅም፤ ነገር ግን ክፋት የተገኘበት እንደሆነ ይሞታል አለ። ንጉሡ ሰለሞንም ላከ፤ ከመሠዊያውም አወረዱት። መጥቶም ለንጉሡ ለሰለሞን እጅ ነሣ። ሰለሞንም ወደ ቤት ሂድ አለው።